ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ኦፕሬሽኖችም። እስራኤል በባለፈው ስድስት ቀናት በኢራን የኒውክሌር ይዞታዎች ወታደራዊ ተቋማትም፣ እንዲሁም መኖሪያ ስፍራዎች ላይ ያልተቋረጠም የአየር ላይ ጥቃቶችን ፈጽማለች። አብዛኞቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍልም፣ እንዲሁም በመዲናዋ ቴሄራን ውስጥ ነው። ታዲያ በኢራን ላይ የተፈጸሙት ጥቃቶች የአየር ላይ ቢሆንም የእስራኤሉ የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድም ትልቅ ሚና ተጫውቷል ተብሎ ይጠረጠራል። ታዲያ የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶችን ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖች ወይም ድሮኖችን ተጠቅመዋል ተብሎም ይታምናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ በጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸው ተናግረውም ነበርም። እስራኤል ባለፈው ሳምንት ሐሙስ ለአርባ አጥቢያን በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዛዦችና የኒኩለር ሳይንቲስቶች መገደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይም ነበር። ታዲያ ሞሳድ በነዚህ ጥቃቶች ውስጥም ያለውን ሚና እስራኤል ስለ ስለላ ድርጅቱ እንቅስቃሴ ምንም አስተያየት ስለማትሰጥ መገምገም ቀላል አይሆንም። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎችን፣ እንዲሁም የፈጸማቸው ኦፕሬሽኖች የሚከተሉት ናቸው፤ እንመልከታቸው። የሐማሱ የፖለቲካ መሪ እስማኤል ሃይኒያ ግድያ። የሐማሱ የፖለቲካ መሪ እስማኤል ሃይኒያ ሐምሌ 23 በ2016 በኢራኗ መዲና ቴህራን በአንድ የእንግዳ ማረፊያ ቤት ውስጥ ሳሉ ተገድለዋል። እስማኤል የተገደሉት ከአንድ ጠባቂያቸው ጋርም ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነት አልወሰደችም ነበርም። ነገር ግን ከወራት በኋላ የአገሪቱ መከላከያ ሚኒስተር እስራኤል ካትስ ከሀያ ግድያ ጀርባ ሀገራቸው እንዳለችም አምነዋል። ሆኖም በሐማስ መሪ እስማኤል ሀኒያ ግድያ ዙሪያ በርካታ ያልተጣሩ ነገሮችም ነበሩ። የሐማሱ ከፍተኛ ባለስልጣን የሆኑት ካሊ አሊ ሀያ አብሮቸው የነበሩ የአይን እማኞች ዋቢ አድርገውም እንደተናገሩትም እስማኤል ሀኒያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱም ተገልጿል። በሌላ በኩል ኒውዮርክ ታይምስ ሰባት ባለስልጣናትን ጠቅሶ እንደዘገበው የሐማሱ የፖለቲካ መሪ የተገደሉትም ከሁለት ወር በፊት በድብቅ ወደሚኖሩበት ሕንፃ ውስጥ በገቡ ቦምብ ነው። ቢቢሲ የሐማሱ መሪ ግድያን በተመለከተ የሚባሉ ጉዳዮችን ማረጋገጥ አልቻለም። አልጀዚራን ጨምሮ የተለያዩ ሚዲያዎች ላይ በመቅረብ የእስራኤል ዘመናትን ያስቆጠረ ወረራ፣ መዋቅራዊ ጭቆና፣ የፊሊስጤም ነጻነት እንቅስቃሴን በተመለከተም በመናገር የሚታወቁትን የአማስ መለያ የነበሩት የስልሳ ሁለት ዓመቱ እስማኤል ሃንያ ወደ ኢራን ያቀኑት በአዲሱ ፕሬዚዳንት ማሱድ ፔዘሽኪያን ባለ ሲመት ላይ ለመታደምም ነበር። እስራኤል ለመግደል ስታድናቸው የነበሩት ሃንያ ብቻም ሳይሆኑ ቤተሰባቸውንም ጨምሮ ነበርም። ከዚህ ቀደም በሰሜን ጋዛ ሻቲ ስደተኞች ካምፕ ውስጥም በፈጸመችው የአየር ላይ ጥቃት አስር ቤተሰቦቻቸውን ገድላም በዚያን ወቅት የጋዛው ጦርነት ከተጀመረበት ከመስከረም 2016 መጨረሻ በኋላ ስልሳ የሚሆኑ የቤተሰብ አባሎቻቸውን ተገድለውብኛል ሲሉ ተናግረዋል። በሚያዝያ ወር ሶስት ልጆቻቸው፣ አራት የልጆች ልጆቻቸው በጋዛ ሻቲ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃትም ተገድለዋል። እስራኤል ሐማስን እንዲህ የሐማስን አመራሮች ለማጥፋት በተደጋጋሚ ስትዝትም ቆይታለች። ሀኒያ እንዲሁ የሐማስ መስራችና መንፈሳዊ መሪ የሆኑትን ሼክ አህመድን ያሲንን ከአውሮፓውያን 2003 ከእስራኤል የግድያ ሙከራ ተርፈዋል። ሐማስ ከአመታት በፊት መስከረም መጨረሻ ላይ በእስራኤል ላይ በፈጸመው ጥቃት በኋላ እስራኤል በጋዛ በሚገኙ የሐማስ መሪ ያኒ ሲዋር ወንድም ሙሐመድ ሲዋር፣ የሐማስ ወታደራዊ ክንፍ ኃላፊ ሙሐመድ ዳይፍና ምክትል ዋሪን ኢሳን ገድላለች። ሌላኛው እስራኤል ሞሳድ የፈጸመው አስደናቂ ኦፕሬሽን ደግሞ የሂዝቦላህን አባላት ፔጅሮችን ፍንዳታ ነው። በዚህ አመት መጀመሪያ መስከረም ላይ የሂዝቦላ አባላት መረጃ ለመለዋወጥ የሚጠቀሙባቸውን በእጅ የሚያዙ ፔትሮችን በአብዛኛው ጠንካራ የሂዝቦላ ይዞታ የሚባሉ ስፍራዎችን ጨምሮ በመላ ሊባኖስ ፈነዱ። ፍንዳታዎቹ የያዟቸውን ሰዎችን ብቻም ሳይሆኑ በአቅራቢያ ያሉ ሌሎች ሰዎችንም ገደሉ። እንዲሁም አቅሱለው ግራ ማጋባትና ሽብርን ፈጠሩ። በቀጣይ ዕለትም ዋኪቶኪ የሚባል ገመድ አልባ ስልኮችን ፈንድተው በመቶዎች የሚቆጠሩ ሰዎችን ገደሉ። ትላልቅ የመገበያያ መደብሮችን ጨምሮ በየስፍራ የፈነዱት ፔጀሮችና ዋኪቶኪዎችም በመላ ሊባኖስ ከፍተኛ ድንጋጤንና ሽብርን ፈጠሩም። ሆስፒታሎች በተጎጂዎች ተጨናነቁም ሲሆን በርካታ ከፍተኛ አካል ጉዳትም ደርሶባቸዋል። የተባበሩት መንግስታት የሰብአዊ መብት ኃላፊ ሾልከር ኮርክ ይህንን የእስራኤልን ጥቃት የጦር ወንጀል ሲሉ ጠርተውታል። በጋዛ የተነሳውን ጦርነትም ተከትሎ ፍልስጤማውያን የሚደግፉ የሂዝቦላና የእስራኤል ግጭት ውስጥ የገቡ ሲሆንም ሄዝቦላ ሚሳይሎችን ወደ እስራኤል አስወንጭፏል። በእስራኤል ጠቅላይ ሚኒስትር ቢናሚን ኔታንያሁ ከሁለት ወራት በኋላ አገራቸው ለእነዚህ ፍንዳታዎች ተጠያቂ መሆኗን አምነዋል ሲሉ የእስራኤል ሚዲያዎች ዘግበዋል። ሁለት የቀድሞ የሞሳድ ወኪሎች የቢቢሲ አሜሪካን አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ ምልልስም ሞሳድ የነዚህ ዋኪ ቶኪዎች ወይም የሚፈነዱ መሳሪያዎች መቅበራቸውንም አረጋግጠዋል። ሂዝቦላ ከ10 ዓመት በፊት በ16 ሺህ በላይ ዋኪ ዋኪቶኪዎችን ከሐሰተኛ ድርጅት ሳያውቅ እንደገዛ ወኪሎቹ ገልጸው 5000 ፔጅሮችም እንዲሁ ገዝቶ እንደነበረ ይፋ ተደርጓል። ሌላኛው ሞሳድ የፈጸመው አስደናቂ ገደላ ደግሞ የታዋቂው ኢራናዊ የኒውክሌር ሳይንቲስት ግድያ ነው። ከአራት ዓመት በፊት ታዋቂው የኢራን የኒውክሌር ሳይንቲስት ሞሸን ፋክሪ ዛዴ የጫነ ተሽከርካሪ ከዋና ከተማይቱ ቴህራን በስተ ምስራቅ በምትገኝ አብሳርድ ከተማ ተኩስ ተከፈተበትም። የኒውክሌሩ ሳይንቲስት በአርቲፊሻል ኢንተልጀንስ በሚታገዝም የርቀት መቆጣጠሪያ ጠመንጃ ነበር የተገደሉትም። በሚንቀሳቀስ ኢላማ ላይ ምንም አይነት ሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸም መሬት ላይ የስለላ መረጃዎችን በጥንቃቄ ማሰባሰብ የሚጠይቃል ሲሉ የቢቢሲ የፐርሻ ዘጋቢ ጃጎ ጎል ጽፈዋል። ከዚህ ቀደም በአውሮፓውያን 2018 ሞሳድ ከወራት በፊትም የሰረቃቸው የኢራን የኒውክሌር መርሃ ግብርን በሚመለከት በርካታ ሰነዶችን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሳይተውም ነበርም። ታዲያ ሞሳድ እነዚህን ሰነዶች ከቴህራን 30 ኪሎ ሜትር ርቀት ላይ ከሚገኘው የእቃ ማከማቻ መጋዘን መስረቁ የተገለጸም ሲሆን በኋላም የአገሪቱ ፕሬዚዳንት ሀሰን ሩሃኒ ይህንን አረጋግጠዋል። ኔታንያሁ እነዚህ ሰነዶች ባቀረቡበት ጋዜ ዜጣዊ መግለጫ ያልተገለጸ የኒኩለር የጦር መሳሪያ ፕሮግራም ነው ካሉ በኋላም ሀገራቸው የገደለቻቸው የኒኩለር ሳይንቲስትን ሚና ነበራቸው ሲሉ ተደምጠዋል። ኢራን ከዚህ ቀደም ብላ በአውሮፓውያን 2010 እና 2012 የአራት የኒኩሌር ሳይንቲስቶች የእስራኤል መገደላቸውን ገልጻም ነበር። ሌላኛው ሞሳድ የፈጸመው አስደናቂ ግድያ ደግሞ የናዚውን አዶልፍ ኤክማንን ነው። ሞሳድ ከሚታወቅባቸው የስለላ ስራዎቹ አንዱ በአውሮፓውያኑ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ኢክማንን ከአርጀንቲና አፍኖ ያወጣበት ሴራው አንዱ ነበር። ሆሎኮስት ተብሎ የሚጠራው አይሁዶች ጭፍጨፋን ካቀነባበሩት የናዚ መኮንኖች መካከል አንዱ የሆነውን ኢክማንን ከሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓልም። በወቅቱ ስድስት ሚሊዮን አይሁዶች በናዚ ጀርመን ተገድለዋልም። ይክማን ኢክማን ሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅም ቆይቶ በስተመጨረሻ መኖሪያውን አርጀንቲና አደረገም። አስራ አራት የሰላይ ቡድን ያለው የሞሳድ የሰላይ ቡድንም ይክማንን አፈላጎ ከደቡብ አሜሪካዊቱ ሀገር አርጀንቲና አፍኖም ወደ እስራኤል በማምጣት ለፍርድ በማቅረብ በሞት እንዲቀጣ አድርገዋልም። ይህ አስደናቂ የሞሳድ ተግባር ይቀጥላል። ሌላኛው ይህ ተግባሩም የኢንቴቤው ኦፕሬሽን እንደሆነ ይነገራል። በምስራቅ አፍሪካዊቷ ሀገር ዩጋንዳ ውስጥም በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው አስደናቂ ኦፕሬሽኖች አንዱ ነው። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቡ ተልዕኮዎችን አጠናቀቅም። ከእስራኤል ቴላቪቭ በግሪክ አቴንስ በኩል ወደ ፓሪስ እያ ቀና የነበረውን አውሮፕላን ተጠልፎ ነበር ወደ ዩጋንዳ የመጣው። አውሮፕላኑ 250 መንገደኞችን አሳፍሮ የነበረም ሲሆን 103 የሚሆኑት እስራኤላውያን ናቸው። ሁለት የፊሊስጤም ህዝባዊ ነጻነት ግንባር አባላት፣ ሁለት ጀርመናዊ ጠላፊዎች አውሮፕላኑን አስገድደው ወደ ዩጋንዳ እንዲያብር አስገደዱትም። ሀገራትን አቋርጦ የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶችም በሞሳድ ድጋፍ ታጋቾቹን ማስለቀቅ ችሏል። ይህ የአውሮፕላን ጠለፋ ለማክሸፍ ከተወሰደው እርምጃዎች ሶስት ታጋቾች፣ ጠላፊዎች፣ በርካታ የኡጋንዳ ወታደሮች፣ የአሁን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁም መገደላቸው ይታወሳል። ሌላኛው አስደናቂው ወይም አስገራሚው የሞሳድ ኦፕሬሽን ደግሞ በሀገራችን ኢትዮጵያ ላይ ቤተ እስራኤላውያን ሱዳንን ከኢትዮጵያ የመውሰድ ኦፕሬሽን ነበርም። ሌላኛው ታዲያ ሞሳድ ካከናወናቸው ኦፕሬሽኖች መካከል አንዱም ሰባት ሺህ ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጢር በማስወጣትም በሱዳን በኩል ወደ እስራኤል ለመውሰድ እየተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስተር ሜናሄም ቤጊን በተሰጠው ትዕዛዝ መሰረት ሐሰተኛ የዳይቪንግ ሪዞርት የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ማጓጓዝም ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባልም ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኞች ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሮችን በድብቅ በአውሮፕላን በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለአምስት ዓመታት የቆየም ሲሆን የሰላዮቹ እንቅስቃሴ የተጋለጠበት ወቅትም የሞሳድ ቡድን አባላትም ሱዳንን ለቀው ወጥተው ነበር። ሌላኛው ሞሳድ የፈጸመው አስደናቂ ኦፕሬሽን ደግሞ የሚዩኒክ ኦሎምፒክ አጸፋ ነበር። በአውሮፓውያኑ 1972 የፊልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ ሁለት የእስራኤል ኦሎምፒክ ቡድን አባላትን ገድሎ ዘጠኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾቹን ለማስለቀቅ ጥረት ቢያደርግም ባለመሳካቱ ዘጠኙም ታጋቾች ተገደሉም። ከዚህ ጥቃት ውስጥ እጃቸው አለበት የተባለ ለመበቀል አላማ የያዘው ሞሳድም ሙሐመድ አምሻሪን ጨምሮም በርካታ የፍልስጤም ነጻ አውጪ ቡድን አባላት ኢላማ ማድረግ ጀመረም። ሙሐመድ አምሻሪ ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደበት ፈንጂ አማካኝነትም ተገደለ። አምሻሪ በፍንዳታው አንድ እግሩን ካጣ በኋላም ከቀናት በኋላ በደረሰበት ጉዳት ምክንያትም ለሞት በቅቶም ነበርም። ሌላኛው ሞሳድ የፈጸመው አስደናቂ ኦፕሬሽን ደግሞ ታንቆ የተገደሉ የአማሱ ወታደራዊ መሪን የተመለከተ ነው። በአውሮፓውያኑ 2010 የአማስ ከፍተኛ ወታደራዊ መሪ የነበረው ሞሐመድ አል ማቡሁ በዱባይ በሚገኝ ሆቴል ውስጥም ተገደለ። መጀመሪያ ላይ ሞቱ ተፈጥሯዊ ቢመስልም፣ ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመረመሩ በኋላ በሰዎች መገደሉን ለመለየት ቻሉም። ፖሊስ ቆየት አለ ማቡሃ በኤሌክትሪክ ንዝረት እንዲሁም ከዚያ ታንቆ መገደሉ ሁሉን አጋለጠም። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩም ጋር ተያይዞም በተባበሩት አረብ ኤሜሬቶች ዘንድ ዲፕሎማሲያዊ ቁጣን ቀስቅሶ ከእስራኤል ጋር ያለውን ግንኙነት ሻክሯል። የእስራኤል ዲፕሎማቶች በበኩላቸው ሞሳድ ከጥቃቱ ጋር የሚያገናኘው ምንም ዓይነት ማስረጃ የለም ሲሉ አስተባብለውም እንደነበር ይታወሳል። ታዲያ እነዚህና በርካታ ሞሳድ የፈጸማቸው አስደናቂ ገደላዎች ኦፕሬሽኖችም የነበሩ ሲሆንም ነገር ግን ያልተሳኩ የግድያ ሙከራዎችም ነበሩ። ምንም እንኳን ሞሳድ በርካታ ኦፕሬሽኖችን ቢፈጽምም ታዋቂ የሆኑ ያልተሳኩ የግድያ ሙከራዎችን እስኪ እንመልከታቸው። በአውሮፓውያኑ 1997 የእስራኤል የሐማስ ፖለቲካዊ ቢሮ ኃላፊ ካሊድ ሜሻልን ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራም መክሸፉን ተከትሎም ዲፕሎማሲው ቀውስ ተከስቶበትም ነበር። የሞሳድ ሰላዮች ከቁጥጥር ስር መዋላቸውን ተከትሎ የእስራኤል ለሜሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠትን ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነት ሻክሮም ነበርም። ታዲያ በ2003 እስራኤል በጋዛ ከተማ የሚገኘውን የአማሱ መሪ ማህሙድ አልሃዛሪን ቤት በአየር ጥቃት አወደመችው። ምንም እንኳን አልሃዛሪ ከጥቃቱ ቢተርፍም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገድለውም ነበርም። ሌላኛው ያልተሳ ኮኦፕሬሽን የሐማስ ጥቃት ነው። በአውሮፓውያኑ ጥቅምት 1973ም የግብፅና ሶሪያ በሶቪየት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ከ50 ዓመታት በኋላ እስራኤል ድጋሚ ድንገተኛ ጥቃት ተከፈተባት። መስከረም 26 2016 ዓ ም ደግሞ የሐማስ ታጣቂዎች በጋዛ ተነስተው ወደ እስራኤል በመግባትም ያልተጠበቀ ጥቃትን ፈጸሙ። ሞሳድ ይህን ከባድ ጥቃት ሊፈጽም እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳንዶች ዘንድ ወቀሳ እንዲሰነዘርበትም እያደረገው ነበር። የእስራኤል ባለስልጣናት መስከረም 26 2016 አማስ ባደረሰው ጥቃት 1200 ሰዎች ተገደሉ፣ ከ250 በላይ የሚሆኑት ደግሞ አግቶ ወደ ጋዛ ወስዷል ይባላል። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃትም ከ53 ሺ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህ ውስጥም አብዛኞቹ ሴቶችና ህጻናት መሆናቸውን በአማስ አስተዳደር ስር ካለው የጤና ሚኒስቴር የወጣ መረጃ ያመለከታል። እስራኤል በጋዛ ጦርነት በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲሉም አምኒስቲ ኢንተርናሽናል መግለጹ ይታወሳል። እስራኤል ኢን አል ተቀበለችው። በተባበሩት መንግስታት ድጋፍ በተደረገው ግምገማ መሰረት በጋዛ ከሚሊዮን በላይ ነዋሪዎች ለራብ ተጋልጧል። እስራኤል በከበባ ውስጥ ባስገባቻቸው ጋዛ ከሶስት ወር እገዳ በኋላ የተወሰኑ እርዳታ ጋዛ ሂማኒቴሪያል ፋውንዴሽን በሚባል ድርጅት አማካኝነት እንዲሰራጭም ፍቃድ ተሰጥቶ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡም እርዳታ ሊቀበሉ ወደ ማከሉ በተሰባሰቡ ፍልስጤማውያን ላይ የእስራኤል ጦር ተኩስ ከፍቶ በርካቶች ተገድለዋልም።